የብርሃን ኳሶች በሰማይ ላይ ወዲህ ወዲያ እየተተረማመሱ ነው። የከተማ ነዋሪ ነኝ አፈር አይነካኝ ብሎ ነገር የለም። የተሞሸሩ ሕንፃዎች ሳይቀሩ ኢላማ ውስጥ ነው ያሉት። ሁለቱም ሀገራት በቀጠናው የበላይ ሆኖ ለመታየት ኮረብታው ላይ ወጥተዋል፣ ተፋጠዋል። አቶሚክ ቦምብ የቀጠናው ኮረብታ መሆኑን ልብ ይለዋል። የአሜሪካ አለንጋ ሲሉ የጠሯት ሀገር እስራኤል በደህንነት ቢሮዋ በኩል ወፎችን ታሰማራለች ወፎቹም እያረፉበት ዋርካ ቴራን ትባላለች። እስራኤል ከኢራን የመጠላላታቸው ጥጉ እምነት የሚመስላቸው የውሃዎች አይጠፉም። ጉዳዩ ሌላ መልክ ያለው ነው። ለመሆኑ የእነዚህ ሁለት ሀገራት ግንኙነት ምን ነበረ? ባላንጣነት እስከምን የመነጨ ነው? ቀጥለን እንመለከተዋለን። አብራችሁን ዝለቁ። አይቲቪ ላይ ነው ያላችሁት። የእስራኤልና የኢራን የግንኙነት ታሪክ የሚጀምረው ከጥንት ከባቢሎን ዘመን መሆኑን መጽሐፍ ቅዱስ ዋቢ ማድረግ ይቻላል። በመጽሐፍ ቅዱስ ውስጥ የሚገኙት የኢሳይያስ፣ የዳንኤል የእዝራ የነህምያና ሌሎች የእስራኤል ነቢያት ዜና መዋሎች በግዞት በፋርስ ይኖሩ የነበሩ አይሁዳውያንን ስላጋጠሟቸው ችግሮች ይጠቅሳሉ። ከክርስቶስ ልደት በፊት በስድስተኛው ክፍለ ዘመን የፋርስ ንጉስ ታላቁ ቂሮስ አይሁዳውያን ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸውን መልሰው እንዲሰሩ እንዲፈቀድላቸውም ይነጋገራሉ። በዚህ ወቅት በፋርስ ውስጥ እየተቋቋመ ያለው የአይሁድ ማህበረሰብ ነበር። አይሁዶች በቀድሞ ባቢሎን በዛሬዋ ኢራን ውስጥ ከ2700 ዓመታት በላይ ኖረዋል። ወደ ቅርቡ ዘመን ብንመለስ እስራኤል በ1940 ዓ ም እንደ ሀገር ስትመሰረት ከሙስሊሙ ዓለም እውቅና የሰጡት ብቸኛ ሀገራት ኢራንና ግብጽ ነበሩ። ኢራን ምንም እንኳን ለእስራኤል የሰጠችው እውቅና ኢመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካ የጋራ ጥቅማቸውን ሲሉ ትሪደንት የተባለ የደህንነት ጥምረት በመመስረት መረጃዎችን በጋራ የመለዋወጥና የጋራ አጸፋዊ የደህንነት ዘመቻዎችን ያከናወኑ እንደነበር እስራኤልና ኢራን በተባለው መጽሐፍ ላይ ያስረዳል። በ1950ዎቹ አጋማሽ ላይ የሻተህ አስተዳደር የእስራኤል ተወካይ በኢራን እንዲኖሩ ፈቅዶ ነበረ። ኢራንና እስራኤል ትራንስ ኤዚያቲክ አይል በሚባል አንድ ማዕከላዊ ህጋዊ ሰውነት ባለው ድርጅት ስር ፓናማና ስዊዘርላንድ ውስጥ አዳዲስ ኩባንያዎችን መስርተውም ነበረ። የተመሰረተውን በ1960 ዎቹ ማብቂያ ዳግም በእስራኤልና በኢራን ብሔራዊ አይድል መካከል ያለውን የሚስጥር ትብብር ማከናወኛ ማዕከል በመሆን እንዲያገለግል ነበረ። በጥቅሉ የእስራኤል ነዳጅ አቅራቢ ኢራን ነበረች። በአውሮፓውያኑ 1970 እስራኤል ኢራንያን ፓይፕላይን በመባል በሚታወቀው መስመር በጋራ በመሆን በእስራኤል በኩል ለአውሮፓ ነዳጅ ይልኩ ነበር። በ1968 ዓ.ም ላይ የተሻለ ዘመናዊ የሚሳኤል ስርዓት መገንባት ላይ ያተኮረ ፕሮጀክት ፍላወር የሚባል አንድ ጥምር የኢራናውያን እስራኤላውያን ወታደራዊ እንቅስቃሴ ነበር። ይህ ነዳጅ ለጦር መሳሪያዎች ከሚል ሀገራቱም በ1960 ዎቹ ማብቂያ ላይ ከፈረሟቸው 1.2 ቢሊየን ዶላር ከሚገመቱ ስድስት ኮንስትራክሽኖች መካከል አንዱ ነበረ። እስራኤል 300 ሚሊየን ዶላር በቀጥታና 250 ሚሊየን ዶላር በነዳጅ መልክ የምትከፍል ሲሆን፣ ይህም ኢራንን እስራኤል ምር ለሆኑ የምርምርና የልማት ፕሮጀክቶች ዋነኛ የገንዘብ ምንጭ ያደርጋታል። እስራኤል ልማቱን ስትመራ ኢራን የሚሳኤል መገጣጠሚያ እና መሞከሪያ መሰረተ ተቋም መገንባት ጀምራ እንደነበር ኢራን ኢስራኤል ኮኔክሽን በሚለው ጆርናሉ ላይ ያስነብቧል። በሌላ በኩል ኢራን እና እስራኤል ኢራቅን የጋራ ስጋት አድርገው ይመለከቱም ነበረ። ይህ ደግሞ ሌላ የትብብር ምክንያት ሆኖላቸው ነበረ። በአስራ ዘጠኝ ሀምሳዎቹ እስራኤል ከኢራቅ ማዕከላዊ መንግሥቱ ጋር ይፋለሙ የነበሩበትን የኢራቅን ኩርዶች ትደግፍ ነበረ። ኢራን በበኩሏ የኢራቅን ኩርዶች፣ የኢራቅን ማዕከላዊ መንግስታትን ለመጣል ዋነኛ አቅም እንደነበሩ ማመን ብቻ አይደለም ትደግፍ ነበረ። በዚህ መሰረት የእስራኤሉ ሞሳድ እና የኢራኑ ሳባክ የተባሉ የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅን ኩርዶች ትግል ለማገዝ በትብብር ይሰሩ ነበር። ከ1980 እስከ 1988 ለተደረገው የኢራንና ኢራቅ ጦርነት እስራኤል የጦር መሳሪያና የጦር መሪዎችን በመስጠት ስታግዝ የነበረ ሲሆን በተለይም የኢራቅ የኒውክለር ማመንጫን እንድታደባየው በማድረጉ ረገድ የቀኝ እጅ ነበረች። በሁለቱ መካከል የነበረውን ዘመናዊ ግንኙነት በአራት አይነት አንጓዎች ከፍለን ብናየው እንደ አውሮፓውያን አቆጣጠር ከ1947 እስከ 1953 ድረስ ያለው ጊዜ ውሉ ያለየ አሻሚ ዘመን፣ ከ1953 እስከ 1979 በፓክላቢ ስርወ መንግስት ዘመን የወዳጅነት ዘመን፣ ከኢራን አብዮስ በኋላ ያለው ከ1979 እስከ1990 ግንኙነታቸው እየተበላሹ የመጣበት ዘመንና የ1991 የባህር ሰላጤው ጦርነት ካበቃ ጊዜ አንስቶ የቀጠለው ግልጽ ጥላቿ የሰፈነበት ዘመን ናቸው። ከ1959 ዓ.ም የስድስት ቀኑ ጦርነት የኢራን መንግስት እስራኤል በዚህ ጦርነት በግብጽ በሶሪያና በዮርዳኖስ መካከል ኃይሎች ላይ ድል መቀዳጀቷን በአደባባይ በመመስከር ግንኙነቱን በጥልቀት ለማስቀጠል ጥረት ስታደርግ ይታይ ነበር። ምክንያቱም የእስራኤል በቀጠናው ጠንክሮ መውጣት የኢራንን አቅም እንደሚያሳድገው የሻህ መንግስት ያምን ነበረ። የሆነ ሆነና በእስራኤልና በኢራን መካከል የነበረው ትብብር የተቀዛቀዘው በ1980 ዎቹ ሲሆን፣ ነገር ግን ሁለቱም ሀገሮች እርስ በእርስ እንደ ቀጥተኛ ጠላት አይተያዩም ነበር እስራኤል ትኩረቷን የያዘው ከባህረ ሰላጤው ጦርነት በኋላ የሳዳም ሁሴኗ ኢራቅ የጋረጠችባት የደህንነት ስጋት ነበር። ኢራቅ አቅሟ ተዳከመና ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ ሀገር ኢራን መሆኗን መረዳት ጀመረች። በዚህ መካከል የእስልምናው ዓለም ለመነቃቃትና የእስልምና እሴቶችን ከፍ ለማድረግ በአያቶላ ኮሜኒ የተመራው የ1979 የኢራን እስላማዊ አብዮት የፓርላቤ ስርወ መንግስት በማስወገድ ወደ ስልጣን ሲመጣ እንደነበረ አቋም መቀጠል አልቻለም። አብዮቱ እስራኤልንና ቴህራንን የነበራቸውን ግንኙነት በአስገራሚ ሁኔታ ተቀየረ። በእርግጥ በዚህ ወቅት የኢራን መሪ የነበሩት መሐመድ ካታሚ በበኩላቸው ከእስራኤል ጋር የእርቅ ምልክት አሳይተው እንደነበር ይነገራል። ከአሜሪካ ጋር ሰላም የማውረድ ፖሊሲን፣ ለእስራኤል ፍልስጤማውያን ግጭት የሁለት መንግስት መፍትሄን ኢራናውያን እንደሚደግፉ አቋም በማሳየት መልካም ግንኙነት ለማስቀጠል ሞክረው ነበር። ነገር ግን በመጀመሪያዎቹ ቀጣይ አስርት ዓመታት የቀጠናው ጉልቤ የመሆን የሀያልነት ፍላጎት ባላንጣነትን በደንብ እያጠናከረና የሚታይ እየሆነ መጣ። ይህ ጉዳይ ደግሞ ኢራን ከእስራኤል በተጨማሪ የመካከለኛውን ምስራቅ አንኳር የውጪ ጉዳይ ፖሊሲዋን አካል አድርጋ ለምትከታተለው እና የእስራኤል ወዳጅ ለሆነችው አሜሪካ ያልተዋጠ ጉዳይ ነበር። ስለዚህም ክፍተቱን በመጠቀም እስራኤልን ልዩ መብትና እንክብካቤ በመስጠት ወደ ምዕራብ ዓለም አቀራረበቻት። ለዘመናት የነዳጅ ሀብቷን የበዘበዘቻት አሜሪካ ጉያ መሸሸግ ያሳሰባት ኢራን በቀጠናው ጸረ እስራኤል እና አሜሪካ ትግል የሚያደርጉ ታጣቂ ቡድኖችን መደገፍ ጀምረች። ሂዝቦላህን በሊባኖስ ሐማስን፣ በፍልስጤም እንዲሁም ደግሞ ሁቲን በየመን በገንዘብ በጦር መሳሪያና በወታደራዊ ስልጠናዎች የምትደግፈው ኢራን ነበረች። አሜሪካም ለእስራኤል የመሳሪያና የቴክኖሎጂ ውጤቶችን በገፍ በስጡታ ማበርከት ለቀጣዩ ህልውናዋ ስላሳስባት በ1980ዎቹ አጋማሽ ውስጥ ከአብዮቱ በኋላ ተቋርጦ የነበረውን የሲቪላውያን የኒውክሌር መርሃ ግብር በሩሲያ ረዳትነት እንደገና መጀመር ግድ በመሆኑ ጀመረች። ይህም እስራኤልን ክፉኛ አሳሰባት። በመሆኑም የእስራኤል አይኖች ከኢራን ኒውክሌር ፕሮግራም ላይ አለመነቀል ጀመሩ። በቀጠናው የሀያል ሚዛኑ ለመቆጣጠር ራሳቸውን ከሌሎች ጦርነትና ግጭቶች ጀርባ ሆነው በመሳተፍ በመካከላቸው ውጥረት እንዲጨምር ሆኗል። የኢራን የኒውክለር መርሃ ግብርን በተመለከተና በአካባቢው እያደገ በመጣው ቀጠናዊ ተጽዕኖ የተነሳ የእስራኤልና የአሜሪካ ስጋት ሲጨምር፣ በእስራኤልና በኢራን መካከል ቀጥተኛ ወታደራዊ ግጭት ይበልጥ የማይቀር ይመስል ነበረ። በእርግጥ በ19 98 ዓመተ ምህረት በእስራኤልና በሄዝቦላ መካከል የተደረገው ጦርነት በስፋት ይታመን የነበረው የእስራኤልና የኢራን ጦርነት የተልእኮ ጦርነት ተብሎ ነበረ። ምናልባትም ሁለቱም ባላንጣዎች የወደፊትና የቀጥታ ግጭት መንደርደሪያቸውም ነበረ። ኢራን አበክራ ለሰላማዊ ዓላማ የጀመረችው መሆኑን ብታሳውቅም እስራኤል ግን ኢራንን በስጋት በስጋት መጠርጠር ቀጠለች። እስራኤል የኢራንን የኒውክሊየር መርሃ ግብር ለማውደም ስለምትፈልግ የማያባራ የሴራ ጥቃቶችን በ2010ዎቹ ውስጥ ፈጽማቸዋለች። የኒውክሊየር ሳይንቲስቶቿንም ኢላማ ተደርገው ነበረ።